በምዕራብ አርማጭሆ ወረዳ መድረግነት ከተማ አስተዳደር ዜሮ ሁለት ቀበሌ በተካሄደው የገበሬዎች በዓል በክላስተር እየለማ ያለ የሙዝና የፓፓያ ልማት ተጎበኘም። በምዕራብ ጎንደር ዞን ምዕራብ አርማጭሆ ወረዳ መድረግነት ከተማ አስተዳደር ዜሮ ሁለት ቀበሌ የገበሬዎች በዓል ተከብሯል። የገበሬዎች በዓል ሲከበርም በአቶ ደመቀው አስረስ በሁለት ሄክታር መሬት በክላስተር እየለማ ያለ የሙዝና የፓፓያ ልማት ተጎበኝቷል። በጉብኝት ፕሮግራሙ የተገኙት የምዕራብ አርማጭሆ ወረዳ ግብርና ጽህፈት ቤት ሃላፊ አቶ ብርሃኑ ዘለቀ የገበሬዎች በዓል ማለት የአርሶ አደሮች ትምህርት ቤት መሆኑን ተናግረው የተሰራ ባለው የገበሬዎች በዓል ዝግጅት የሙዝ ክላስተር ልማት እየተስፋፋ መምጣቱን ተናግረዋል። ይህ ሙዝ ክላስተር ከጀመርነው ዘንድሮ ሁለተኛ ዓመታችን ነው። የሙዝ ክላስተር አጠቃላይ በወረዳችን አምና በአምስት ነጥብ አምስት ሄክታር ላይ የሙዝ ክላስተር አልምተን አርሶ አደሮችን የልምድ ልውውጥ አድርገን አሁን ከዚህ የደረሰበት ሁኔታ አለ ማለት ነው ያ ማለት ለምሳሌ ያህል አቶ ደመቀው ዛሬ ይሄን የምታዩትን የሙዝ ክላስተር አምና ከና አበባ ሞዴል መስኖ ያለው ላይ የሙዝ ክላስተር ሰርቶ ማሳያ ላይ ሰርተን የገበሬ ባል አድርገን የልምድ ልውውጥ አድርገን ከዛ ተምሮ በቀጣይ ዓመት ነው መተግበር አለብኝ ብሎ ዛሬ ወይኔ የሚያምር የሚያስደንቅ የሙዝ ክላስተር ነው እየሰራለና እንደው በተቋሙ በጽበት የውስምም እንደው ሞራል ብትሰጡልኝ ደስ ይለኛል። ባለፈው ዓመት በሙዝ ክላስተር 5.5 ሄክታር መሬት መልማቱ ተናገሩት ኃላፊው። የተካሄደ ባለው የአርሶ አደሮች የልምድ ልውውጥ በበጀት ዓመቱ የሙዝ ክላስተር ልማቱ ወደ 13 ሄክታር ከፍ ማለቱን ገልጸዋል። አምና 5.5 የሙዝ ክላስተር ነው የነበር። እንደ ወረዳ ዘንድሮ 13 ሄክታር ደርሰናል። 13 ሄክታር አምና የልምድ ልውውጥ ባካሄድ ነው ማለት ነው። ስለዚህ ከጥፍ በላይ ማለት ነው። ስለዚህ አሁንም ይሄን 13 ሄክታር ደግሞ ነገም ቀጻይም በሶስት በአራት ጥፍ እየቀጣና ክላስተርድ እያደረግነ ማልማት መቻል አለብን ማለት ነው። ጥቅል እንደ ወረዳ ሰላሳ አንድ ሄክታር የሙዝ ሽፋን አለ ማለት ነው። ሰላሳ አንድ ሄክታር ከዚህ ውስጥ አስራ ሦስቱ በክላስተር እየለማ ያለ ነው ማለት ነው። ስለዚህ ክላስተርድ ደግሞ እያያችሁ ስለሆነ ጠቀሜታውን፣ ልምዱን፣ ስራውን በጣም እጅግ አስፈላጊ ነውና እስከ ማኔጅመንት ጀምሮ አስፈላጊ ነውና በዛ ልክ ማስፋት ይጠይቀናል ማለት ነው። ሌላው በጉብኝት ፕሮግራሙ የተገኙት የምድረግነት ከተማ አስተዳደር ተወካይ ከንቲባ አቶ ሀቤ ሴሎም ጌታቸው በዚህ የሙዝ ክላስተር ልማት ጉብኝት የእንችላለን መንፈስ ያላበሰና ሰርተን መለወጥ እንደምንችል እያየንበት ጉብኝት ነው ሲሉ ገልጸዋል። እያየን ያለነው ነገር የሙዝ ክላስተር ነው። ይህ የሙዝ ክላስተር እንግዲህ እንደ ሀገር በመንግስት ደረጃ በጣም ትልቅ ትኩረት ተሰጥቶት እንዲሰራበት የተፈለገበት ዋናው አንዱ የግብርና ወይም ሪጌሽን የሚባለው ዘርፍ ነው። ይህ ዘርፍ እንደሚታወቀው ለግለሰብ፣ ለሀገርና አጠቃላይ ለእድገታችን ያለው ሚና ከፍተኛ ነው። ስለዚህ ወንድማችን ደመቀ የግብርና ምክር ሀሳብ በመስማት አዋጭነቱን በመቀበል ይህን የመሰለ የልማት እንቅስቃሴ ውስጥ በመግባት በመስራት እያሳየን ያለው ነገር እውነት የእንችላለን መንፈስ የሚያላብስ ነው። መስራት እንችላለን፣ ማድረግ እንችላለን፣ መለወጥ እንችላለን የምንፈልገውን ልማት ማሳካት እንችላለን፣ የሚል ትልቅ አስተምህሮት ያለው በተግባር ላይ ያየን ያለው ነገር ገቢር ነበብ የሆነ ስራ እየሰራን ያለውና ደምቀው አስረስ የልማቱ አር በእኛ መሆኑ የተናገሩት አቷ ቤት ሲሉም፣ ልማቱ ተጠናክሮ እንዲቀጥል እንደ ከተማ አስተዳደር የበኩላቸውን ድጋፍ እንደሚያደርጉም ገልጸዋል። ሰው በጋም ክረምትም መስራት ከቻል የምንፈልጋትን ሀገር የምንፈልገውን ክልል የምንፈልጋትን ወረዳ የምንፈልገውን ከተማ የምንፈልገውን ቀበሌ መስራት እንችላለን፣ ማምጣት እንችላለን። እንችላለንና የልማት አርበኛችን ወንድማችን ደመቀ እያደረክ ያለው ነገር ሊያበረታታ የሚገባ ነው። ልንደግፍ ይገባል፣ ልናጠናክር ይገባል። ከጎንነን። አንተ አርበኛ ነህ፣ ጀግና ነህ፣ የተግባር ሰው ነህ። ከኢማጂኔሽን ባለፈ በተግባር የገባ ሰው ነህ። ለኛ ከተማ አልሚ ማህበረሰቦች፣ ለወረዳችን በዚህ ዘርፍ መስራት ለሚፈልጉ ሰዎች እንደ አንድ የሌሰን ወይም ትምህርት ሊወሰድበት የሚችልበት አውድ ነው ማለት ነው። አሁን ያየነው ነገር እና እንደግፋለን፣ እናጠናክራለን። ሁሌም ከጎንነን በርታ፣ ጠንክር፣ ቀጽል ለማለት ፈልጋለሁኝ። አመሰግናለሁ። በጎኝ ፕሮግራሙ የተገኙት የምድረ ገነት ከተማ አስተዳደር የሮት ቀበሌ ነዋሪ የሆኑት አቶ አዲሱ ሞገስ ከዚህ በፊት በቴሌቪዥን የምናየውን በቀበሌ ለምቶ በማየታችን በጣም ደስተኛ ነን ሲሉ ተናግረዋል። ሀገር ብዙ ጊዜ እንደ ኢትዮጵያ ወይም እንደኛ ክልል ብዙ መስኖዎች አሉ። ሌላ ቦታ የምናያቸው በተግባር በቴሌቪዥን በምን የምናያቸው ዛሬ ደግሞ በቴሌቪዥን ቀርቶ በአይናችን እዚህ በተግባር ስናይ እኔ በእውነት ኩራት ነው የተሰማኝ። ቀጣይ ሰውየውም ያለው ተስፋ ይታችሁታል ሙሉ ሆኖ ይሄን ወደ አራት ነጥብ ምናምን ሄክታር አምስት ሄክታር የሚጠጋ ነው አጠቃላይ ይሄን ሙሉ በመስሎ በሙዝና በማንጎ ክላስተር ሸፍናለ ብሎ ሲናገር እኔ ብዙ ነገር ነው የተሰማኝ። ስለዚህ ይሄ ቀጣይ ስራው እንዲሰራ እኛም እንደ ቀበሌ በፀጥታም ይሁን በሚደረገው ድጋፍ ሁሉ ለመደገፍ ዝግጁ ነን። ለሰውየው ሙዝን በክላስተር እያለሙ ያሉት አርሶ አደር ደመቀ ማስረስ ልማት የአንድ ግለሰብ ብቻ ሳይሆን የህዝብ መሆኑን ተናግረው የግብርና ባለሙያዎች አስፈላጊውን ድጋፍ እያደረጉላቸው መሆኑን ገልጸዋል። ልማት የአንድ ሰው አይደለም፣ ልማት የህዝብ ነው። ልማት የሁሉ የኢትዮጵያዊ የሆነ ለሁሉም ነው። ልማትና ለአንድ ሰው አይደለም። አሁን ዛሬ የምናየውነን ይህን ስንሰራ እኔ ምሰራው አንድ ሰው ሊሆን ይችላል፣ ግን የምንጠቀምበት ለሁላችን ነው። ሌላው ቀርቶ እንኳን እንደምታዩት፣ ዛሬ አሁን አረንጓዴ ነው።